ጎዳኝ በጣም ማለት ነው። ኮመንቱን አትክፈቱት ጋይስ። ምንም ማንም የጻፉ ችግር የለውም፣ ግን በቃ ለእነሱ ነው የምነግራቸው። በጣም ይጎዳኛል። ለምን በዚህ ልክ ማለት? የዛን ጊዜ እንደዛ ተጎድቼ ይቅርታ ጠይቄ ራሱ ማለት ነው ተመልሼ ስመጣ ራሴን ራሴን አጀግኜ መጣሁኝ፣ ግን አሁንም ተሰበርኩ። መልሼ ያንን ቪዲዮ ሳገኘው አሳያቸዋለሁ። ሰላም አሁን እንትን ልሽን ትንሽ ገንዘብ ስለሚያስፈልጋት መርዳ የምፈልጉ ሰዎች ከስለ ጻፊውና ቀስ እያልሽ ንገሪና ምን እንዳሀፕን እንዳደረገብሽ። ከዛ ውጪ ሰላም፣ እዚህ ሚዲያ ላይ ያው ታውቂያቸዋለሽ ብዙ ነገሮች። አንቺ ደግሞ ጠንካራ ልጅ ነሽ። አሁንም እንዲምትኝ ከሆነ ራስሽ ነው የምቆየው። ለራስሽ መጀመሪያ ራስሽ መቆም አለብሽ። እና ብዙ ምክር እንዳይበዛብሽ እስኪ ሰላም፣ መርዳ የምፈልጉ አንድ ቁጥር ብቻ ጻፉና ቢያንስ ለሆነ ነገር የሚሆናት ነገር አግዟት። ጊፍት መስጠት የምፈልጉ አይቆርጥም ለሷ ስጧል። አንቺ ደግሞ የሚሰጡሽን ለሰው አትስጪ እሺ። ከአሁን በኋላ ሰላም እሺ ስ ሌላ ነገር አንፈልግም። እዚህ ጋር መጣችሁ ጥያቄ ማመናገር ከፈለግ ታፕታፕ አድርጉ፣ እባካችሁ እንዳይቋረጥብን። አሮን በደንብ አዳምኛ። ትክክለኛ ሰዎች አሁን ለምሳሌ ከሚጠሉ ሰዎች ሳይሆን ትክክለኛ ሰዎች ሆነው ሊያግዙኝ የሚችሉ ቤት ሊረዱኝ የሚችሉ ካሉ እቀበላለሁ። ቆይ አንዴ፣ ሰላም። እሱ ስለ ቤቱ ምናምን ገና ተመካክራችሁ ያለውን ነገር በውስጥ የሚመክርሽ ካለ ከዮዳብም ጋር አውርታችሁ እንትን ትላላችሁ። ሰላምን ትንሽ ነገር ሰላም ብርም ገንዘብ ኪሷ ላይ ካለ የሚያስደስታ ከሆነ በቃ ምርዳ የምትፈልጉ ሰው ከዚ ያዘኑ አንገቷን ቀና የምታደርግበት ከዛ በኋላ በውስጥ ደግሞ ከዮዳብ ጋር አውርታ የሚጠይቃትን ነገር ይጠይቃትና የወሰነችውን ነገር ይነግራታል። ሁሉንም ነገር ፐብሊክ ላይ ወጥታ መናገር አይጠበቅባትም። በቃ እና የምታግዟት ካላችሁ አግዟት። ትንሽዬ ነገር ኦኬ። እኔ እዚህ ቤት ገብቼ አላውቅም። በአጋጣሚ ሳልፍ ስታለቅ ሳይቻት ነው። እና አንድ ነገር ልበላት አይንክ እኔ ካሊፎርኒያ አካባቢ ነው የምኖረው። መጠለያ ምናምን የሚያስፈልግሽ ከሆነ ያለሽበትን ከተማ ዲኤምሽን ክፈችና እስኪስተካከል ድረስ እኔ ጋ ማረፍ ትችያለሽ። በተረፈ ስለ ሕክምናሽ ስለ ስለ አለሽበት ፕሮሰስ ምናምን ራስሽ እንደፈለግሽ አድርጌ፣ በተለይ ደግሞ ማወቅ የምፈልገው ያለሽበት ቦታ ደግሞ የአቅሜን ያለኝን እረዳሻለሁ። ያለሽበት አካባቢ ደግሞ ቸርች ውስጥ እንዳትገቢ እንዳትሄጂ፣ እንደዚህ አርጋለች ተብሎ ተጽዕኖ የፈጠረብኝ ሰው ካለ ላይ ሚኖ ትንሽ የአንድ ፐርሰንት ቢሆን አቅም ካለኝ ልረዳሽ እችላለሁ። በተረፈ አታልቅሽ በቃ። የሶሻል ሚዲያ በጣም ብዙ ሰው ላይ እያየውኝ ነው፣ ታዘባለው ሰው ሪከርድ እየተደራረገ የሆነ እንደ መንፈስ ነገር ነው የምቆጥረው። ስለዚህ አንቺ ራስሽን ተረጋግተሽ ማንም አታዳምጪ። እኔ መካሪያ አድቫይዘር አደለው ምንም አይነት ላይሰንስ የለኝም ለመምከር። ግን ሴት ልጅ ራሴ ከወጣትነት የጀምሮ ቃል ምገባው ነገር ነው። ሴት ልጅ ግን ማድረግ የምትፈልገውን ነገር ማረጋቅቷ ስታለቅ ስታዘም ማየት አልፈልግም። በማንኛውም ሰዓት ዴማርጊሊን ካሊፎርኒያ ነኝ። አይ ቲንክ ወደ ቤኤሪያ ከኤሌ ቀረብ ብላለሁ። በማንኛውም ሰዓት መተሽ እኔ ጋ ማረፍ ትቻያለሽ። ዴምሽን ክፈቺ። እኔ የምኖረው ሳኖዜ ሰው ልፈልግልሽ ነው። ከሁሉም ሰው ጋ ማለት ከአካባቢው ሰው ጋር ልፈልግልሽ ማለት። ከዚህ በፊት ችግር ደርሶብኛል እረዳሻለሁ በሚሉ ሰዎች

የሚያስፈልግሽን ነገር አይተን ተረድተን በውስጥ ጨረሰ። እዚህ ሰው ሸብ ብታወሪው ተቀድቶ፣ ከዛ ደግሞ ያ ሲገባ ያ ሲገባ ያ ሲወጣ። አሁን እዚህ ጋር አንድ ነገር ብቻ አድርጉ። ጊፍትና መርዳት የምትፈልጉ ሰዎች እርዱ። ሰላም ፈቃደኛ ከሆንሽ ስልኬን ልክልሻለሁ፣ አውርተን ምንም እንደሚያስፈልግሽ። አንቺም እንዳልሽው ትክክል ነሽ። እንደ ከማንም ጋር እንዴት ነው የምትሄጂው? አንቺ በጣም እኮ ሂዶ ነው ሁሁ በዛ ጉዳይ ላይ በውስጥ እናውራው። ለምን በአደባባይ ተወርቶ እዚህ ጋር እንደዚህ አለች ብሎ ደግሞ ቀድቶ ደግሞ ሌላ ነገር ስለሚደረግ አሁን የገባሽው። በቃ ለአሁን አንገቷን ከፍ የምታረግበት ይቅርታ የጠየኩበት ስለ ቤተ ክርስቲያኑ ራሳቸው ሰድበውኝ ከሰደውኝ በኋላ ይቅርታ የጠየኩበት ነው። ይሄ ማለት ነው። ግን እስካሁን ድረስ ቴምር ራሷ ይሄንን ሁሉ ስቃይ የምታደርስብኝ ገና ሰው ገና ከሰው ጋር ስተዋወቅ ሰው ገስ ላይ ስገባ የተከበርኩትን ልጅ ቤተክርስቲያን ዘቅዝቃ ትላለች። ግን እኔ አልዘቀዘኩም። ግን የሚረዳኝ ስለማያዳምጡ ይቅርታ ጠየኩኝ ስለማልደምጥ ማለት ነው። አንተ ቤት ስመጣ አንተ ቤት ስመጣ ትዝ ይላል አይደለ? አንዴ ቆይ ፍሪዬ። ማነው ስምሽ? በጣም ቆይ እናወራለን ብዙ በቃ ግን እኔ ፔፓልሽን እየጠየቁ ስለሆነ ጻፊላቸው እንሳ ማሻለ ፔፓል ሳይሆን ካሻፕ ነው። ልጻፍልሽ ላቸው ወይስ ሁን በዚህ ላይ ቁጭ ታደረጊ ከታች ጋር ጻፊ እስኪ አራት አራት ዜሮ ስምንት ስልኬ አራት ዜሮ ስምንት ሰባት አምስት ሁለት አንድ ሁለት አንድ ሶስት ቆይሽ አራት ዜሮ ስምንት ሰባት አምስት ሁለት ሰባት አምስት ሁለት አንድ ሁለት አንድ ሶስት አንድ

የምታቆኝም በሆነ ባልሆነ ሁሉ ስጨቃጨቃችሁ የነበራችሁ በሙሉ ይቅርበሉ። እኔ ፍቅር ይርበኛል፣ ለመናገር ከሰዎች ጋር ተግባብቼ ተዋድጄ መኖር ይርበኛል እና ስለ እግዚአብሔር ብላችሁ ይቅርታ አርጉልኝ። ስለ አብርሃም ብላችሁ ጾም ነው፣ ሁላችሁ ይቅርታ አርጉልኝ። አምስት ሺ ሶስት መቶ ብር በጣም ቀላል ገንዘብ ናት፣ ግን እግዚአብሔር ይህንን ካልኩኝ በኋላ በጣም ብዙ ችግሮች ደረሱብኝ። ምን ላድርግሽ? እኔ ሃይማኖት ውስጥ የለውበት ይሰደባለሁ። ከተሰደኩ በኋላ ደግሞ አሁንም ደግሞ እንደዚህ መቼ ነው የሚያበቀኝ? ነገር ወይ አንደኛን ፖለቲካ ውስጥ አልሰራ፣ እንደ እኔ ምንም ነገር ውስጥ የምሰራው ነገር የለኝም እግዚአብሔርን ከማመስገን ሰው ከመውደድ ውጭ። እስኪ ንገራቸውና ያስገባችሁ አንዴ፣ ጋይስ አሁን እዚህ ጋር እሷ ብዙ ነገር ስለተሰራባት መናገር ትፈልጋለች። ትናገር፣ ሌላ ነገር ተው፣ አንጠይቅም ምናምን፣ መብቷ ነው ትናገር፣ እንስማት። ሌላው ግን ደግሞ መርዳት የምትፈልጉ ማይ ፌቨር ኢትዮጵያን አመስገኝልኝ፣ እሷ እናተኛውን አስር ሺህ የሰጠችሽ፣ እናመሰግናለን። ዮር ፌቨር ኢትዮጵያ ሁልጊዜ ጊዜ መልካም ስራ ምሳሌ። ቀጥታ ወደ እሷን የምታስገቡት ስልኩን ቸክ አድርገሽዋል፣ ትክክለኛ እንደሆነ ስርፌ አኬንቱን እንጂ የሰጠሽው ካሻፕን የሰጠች ከፈለጋችሁ ዜልም ነው ምለጥፋለች። ካሻፕ ነው አላት። ቀጥታ መስጠት የምትፈልጉ ስጧት፣ እርዱን ያለችው። ልክ አሁን ለምሳሌ አሁን እዚህ መጥቻለሁ አይደለ? ከዛ ሌላ ቦታ ሄጃለሁ አይደለ? ልክ ሁሉም ሁሉም ቦታ ስሄድ ማለት ነው፣ በሌላ ነገር አይቆጠርብኝ። በቃ እኔ ከሁሉም ሰው ጋር ሰላም ሆኜ መኖር እፈልጋለሁ። እኔ ከማናችሁም ጋር ምንም አይነት ጥላቻ የለብኝም። የሌለ ስም እየተሰጠኝ ማለት ነው ይሄ ሁሉ ነገር እየተደረግኩኝ መኖር ያለብኝ አይመስለኝም። ለምንድን ነው ይሄ ሁሉ ነገር የሚሆነው? የአንዱን ስራ ሳይ አንዱ ይመጣል። የአንዱን ስራ ሳይ ማረግ ይችላልሽ። እኔ ፒን ማድረግ አልችልም። አሮ ነው ዋይ፣ እንትኑን ፒን ማድረግ አቅቶኛል። ጋይስ፣ እዚህ ጋር ያላችሁ ሰዎች በቃ አዳምጧት፣ ስሟት። ሌላ ወሬ አያስፈልግም። በውስጥ እኔ አናግርሻለሁ ያለሽ ሲችዌሽኑ ምናምን፣ እሱ ምክንያቱም ከባድ ነገር ነው እሱ፣ ግን እሱ በውስጥ ይደረጋል። በአደባባይ መናገሩ ምን ጥቅም የለም። 12 ሰዓት ቁጭ ብለሽ ይሄ ሁሉ ነገር ሆኗል። ግን ሰው ከዚህ ቤት እኛ ምን አንጠይቅሽ ነው የሚረዱ ይርዱሽ። እኔ አሁንም በቃ አሁንም ስመለስ ይሄ ሁሉ ስድብ መሰደብ አልፈልግም። ለምንድን ነው የምሰደበው? ይሄ ሁሉ ስድብ ይሄ ነው እንዲፈተል ሁሉም ሰዎች በቃ ጤነኛ አይደለችም፣ እብድ ናት። እሺ አብጄም ከሆነ እሺ፣ አብጄ ድኝ ነው። እሺ አብጄም ከሆነ ማለት ነው የሆነ እንደዚህ ያስፈልግሻል። እሺ ትክክለኛ ሰዎች የሚያስፈልጉኝ ከሆነ እሺ፣ ትክክለኛ ሰዎች ይምጡ። ግን ከኔ ጋር ቅራኔ የሌላቸው ከዚህ በፊት እየሰደቡኝ ያልሆኑ ሰዎች እየሰደቡኝ ያልሆኑ ሰዎች ችግር የለውም። እየሰደቡኝ የነበሩትም ሰዎች ሰላም መሆን ይችላል። በአንቺ ፍቃድ ነው ግን ሀቢባ ቤት አስራ ሁለት ሰዓት ስትቀመጪ እንዳለ ከተጣናሽ ሰዎች ጋር የመጡት ፈቅደሽ ነው ፈልገሽ ነው የሚረዳኝ ሰው እነ አሁን ለምሳሌ የተጣላችሁ እነ ተምር እነ ምናምን የመጡት ተነጋግራችሁ ነው እርዳታ ነው የገባችው ወይስ ችግርሽን ለመፍታት ነው የተጣላችሁ ሰው ጋር እርዳታ ማለት ያለብኝን ችግር የቤት ችግርና እና የቤት እና የስራ ስራ መስራት ነው የምፈልገው። እና ግን በገንዘብ እንደማትረዳ ነግረኛለች። ኦኬ፣ ግን እኛ ያዳመጥነው የሰማነው ያው ሞር ዲቴል ስለ እነ ከተምር ጋር ያለሽ ችግር ከመማር ጋር ከምናምን ጋር እንደዛ ጥሩ አይደለም። ምክንያቱም አንቺ እርዳታ ነው የምትፈልጊው እንጂ ከሰዎች ጋር አልሬዲ ይቅርታ ብለሽ ይቅርታ ተቀብለሽ ተመልሰሽ መጣሻል። እና እኛ ተመልሰሽ በመጣትሽ ደስ ብሎናል። ሰው ይወድሻል፣ ሁሉም ይወድሻል፣ እግዚአብሔር ይወድሻል። ግን የምትፈልጊው እርዳታ ነው። ጋይስ እዚህ ጋር ያላችሁ ሰዎች እርዷት፣ መርዳት የምትችሉ ሰዎች ቀጥታ ወደ እሷ በራሷ መርዳት ትችላላችሁ። የቤቱ ጉዳይ፣ የስራው ጉዳይ ግን ያለሽበት ቦታ ምናምን ስለማላውቅ እኔ ፈቃደኛ ከሆንሽ በውስጥ አናግሬሽ አስፈላጊ የሆነውን ነገር ብሶችም የመጡ አሉ። እኔ ህዊ አስፈላጊ አንቺ በምትፈልጊው መንገድ እና በትክክለኛው መንገድ የሚያስፈልግሽ እንዲደስ ይደረጋል። ካለበለላ ግን ቤሌ ቤት እየወሰዱ ከዚህ በፊት የተጣሉ ሰዎች ሁሉ እየመጡ ሌላ አጀንዳ መክፈትና ፖለቲካ መጠቀሚያ መሆን የለብሽም ብዬ አምናለሁ። እዚህ ጋር እኛ ምንም ልንጠይቅሽ አንፈልግም። መናገር ከፈለሽ መናገር ትችላለሽ። ያው መሰማት ስለምትፈልጊ ብዙ ነገር ስለተደረገብሽ፣ ምናልባት እስኪ የበደሉ ሰዎች መጠው ይቅርታ ቢጠይቁሽ ይቅርታ ቢጠይቁሽ ሳይወራ ምንም ሳይደረግ አሁን ድሬን እኛ ስለምናውቀው ሌሎች ስለምናውቅ ይቅርታ ቢጠይቁሽ ለአንቺ ጠቃሚ ነው ብለሽ ታስቢያለሽ? እኔ ይቅርታ መጠየቃቸው እኮ አይደለም። አሁን ላይ እኔ ስራ መስራት እፈልጋለሁ፣ መነሳት እፈልጋለሁ፣ መቆም እፈልጋለሁ ያህል ነገር ግን እየሰበሩኝ ነው። ድሬ ሲል ሌላ ድሬ ይመጣል። ድሬ ሲል ሌላ ድሬ ይመጣል። ግን የእኔ ጥፋት ግን አይደለም። እኔ በጣም ለእንትኔ ቆም ያለሁ፣ ለራሴ ለሰው ሰው እንዳይጎዳ በጣም ቆም ያለሁ። አራት አመቴ ከዛ በላይ ነው ያለሁት እዚህ ነገር ግን አንድ በቃ እሱንም እነሱ ሰድበውኝ ሁሉ ነገር አድርገው ለደረሰብኝ ለኮመንት ለሰጠሁት መልስ በጣም ብዙ ሳክሪፋይስ ከፍ እያለ ስለዚህ፣ እሱን ከከፈልኩ በኋላ ደግሞ ዛሬ ላይ ደግሞ አዲስ ሰው መጥቶ የሁሉ ነገር ሲሆንብኝ ይከብዳል። እኔ እርዳታ እፈልግ ያለው የምትገቡ ሰዎች ለምን እንደምትገቡ አላውቅም። ሰላም ስለዚህ አሁን እያለች፣ ይቅርታ፣ ሁላችሁንም ይቅርታ። የምትረዱ ሰዎች ብቻ ግቡና እርዱ። ካለበለዚያ ግን ሌላ ጥያቄ አይደለም፣ ወሬ አይደለም። በቃ ልጅቷ የምትፈልገው እርዳታ ነው ልትረዷት ከሆነ የምትረዷት አንድ ቁጥር ጻፉ እና ገቦች አሁን፣ ሰላም እያለች ያለችው ምንድን ነው፣ ከዚህ በኋላ አትስደቡኝ፣ በኮመንትም አታሸማቁኝ፣ በቃ ችግሬን ተረዱት። ያለሁበት ሁኔታ ይሄ ነው። ስለዚህ ከአሁን በኋላ በቃ ያለሁበት ቦታ ላይ ሰምታችኋል። ያለሁበት ቦታ ላይ በቃ ሪሀብ ነው ያለሁት። ምንም አይነት ነገር ብናገርም በፊት ባለፈውም ነገር ይቅርታ ጠይቄ አልፌበታለሁ ስለ ቤተሰቤም ስለ እኔም አታውሩ እና ሰላም ስጡኝ። ከሁላችሁም ሰላም ነኝ። የጠፋውባችሁም ይቅር ብያችኋለሁ። የጠፋችሁብኝም ይቅር ተባብለናል። ስለዚህ አሁን ተውኝ፣ ሰላም ነው የምፈልገው ነው ያለችው። ስለዚህ በቃ ይሄንን ነው የምፈልገው እና አሁን ግን በቃ ስራ ምሰራበት ነገር ፈልጋለሁ ትንሽ አግዙኝ ያለችው በአጭር አማርኛና ያላችሁን አስገቡላት፣ ያላችሁን እርዷት በቃ ከዛ በኋላ በውስጥ ደግሞ ዮዳብ ያናገራታል ያናገራታል የምትረዷት ሰዎች ናቸው አንድ ቁጥር ምጽፉት ለምሳሌ አንተ ጋር ስለገባኝ ሌላ ቦታ ላይ የሆነ ነገር አይድረስብኝ እኔ የተበደልኩትን እንጂ የምናገረው ሌላ ነገር አላመጣውም ግን እዚህ ጋር በተፈጠሩት ነገሮች በሙሉ ይቅርታ ጠይቄያለሁ ያንን ይቅርታ ጠይቄ ግን ከውስጥ ሌላ ነገር እየመጣ የሁሉ ነገር ለምንድን ነው ኦኬ እየወዳ በጣም ዛሬ፣ አንተ ጋር ስለገባው ነገ ሌላ ነገር እንዲደርስብኝ አልፈልግም። ዛሬ ከሌቤት ስለገባው በቃ እኔ ልነሳ። መነሳ ትፈልጋለህ? ሰላም ሰላም፣ ፍልሽ ተረጋጊና፣ አሁን ተረጂ። አሁን አንቺ ባወራሽ ቁጥር ታይም ነው የሚሄደው፣ ታይም ይሄዳል። እየመሸ ስለሆነ ማለት ነው። ሌሊት ነው እዚ አሁን አንቺ ያለሽበት ቃ፣ ሌሊት ነው። እየወዳ በጣም አመሰግናለሁ። ቅድሙ ገብቼ ነበር፣ አስገባትና ትረዳ ምናምን እያልኩ እንትን ኮመንት እና አስገብቼ እያወራሁ ነበር። አምሳ ዶላር አስገብቻ አላታለሁ የገባውን እያነበበች ታንክዩ ታንክዩ እያለች ትሂድ። ነገም ቀን ላይ በተቻለ መጠን ገብተህ የተወሰነ ብታስረዳት ጥሩ ነው። የተወሰነች ሳንቲም ከያዘች ነቃ ነቃ ብላ እራሷን እንትን ታደርጋለች። በቃ ራሷን ለማቋቋም ስራ ለመያዝ ምናምን

እኔ በእርግጥ እዚህ ጋር ያሉን ልጆች የሚያግዙ ከሆነ የቻልኩትን ሰብሰብ አድርጌ እንትን እላታለሁ። እኔ አዳር እያየዋት ነበር ቁጭ ብዬ ማለት ነው። በጣም ጥሩ ልጅ ናት፣ ሚስኪን ልጅ ናት፣ አዳር